በመነጋገር እመንባክ ኧረ አብረሽ እመን እመን እና አሁን አልሄዳችሁም ወደ ቡታጀራ? አዎ፣ ሻንጣው ያው ይዛችሁ ልትሄዱ ነበረ፣ መለሳችሁ፣ ያው አልሄዳችሁም፣ ቀርታችኋል አሉ። አዎ እንደዛ ነው ተባለ። እና ለማንኛውም ነፃነት እንግዲህ ትመጣለች ተብለዋል። ነፃነት አንድ ጥፊት ትደረገም ያለሽ ማለት ነው። ወይኔ በላቸው፣ ወይኔ በላቸው ወይኔ በላቸው። ያንን የተናገርሽበት ና ፌሽን ብቻ ላውጣ ላውሳ ወደ ዛዳ ትመልሰው ፍሪ እና ለማንኛውም አብርሽ በመተማም በመነጋገር ለምን እንደማታምን አላውቅም። በዛ ላይ ደግሞ ሲጨቃጨቆ እነሱ አቤል እጁ ተመልከቱልኝ። እንግዲህ ይሄ ፖሊሶች አሉ አይደል መንግስት ሲገባ እንደዚህ ቀጥ ብለው እንትን የሚይዙ ፌዴራል ነው የሚባለው። እንደዛ አድርጎ እንግዲህ ቆም በለው ነበረ ጣቱን እንደዚህ ሰክቶ እጁን ማለት ነው አቤል። አይዞህ አይዞህ አይዞህ እና ለማንኛውም ሩት ታዬ በቃ አሁን ነፍራቃ እንደዚህ ትላለች እንደዚህ ትላለች። ለሚሉሽን ጀገን ብለሽ አሳያቸው። እሺ አዎ፣ ጀግና በቃ አሁን ቆራጥ ጀግና ሴት ሆነሻል ማለት ነው። አንበሳ የምሬ ነው ብለሽ አንበሳ ጎበዝ ነሽ ነው ወደ ቤተሰቦች ሰዎች እንዴት ዋላችሁ ልኝ ደህና ዋላችሁልኝ ከኔ ጋር ሁሉ ሰላም ነው። አቤት አንድ ደቂቃ ከቆየሁ በኋላ ላይክና ሼር ሰብስክራይብ ያደረጋችሁና ያው ከዚህ በኋላ ማለት ነው። ነጭ ወተት ጥቁር ናት። እሺ አዎ፣ ከገባችሁ ከገባች ይገባችኋል በያሰው ለሚገባው ይገባው አይገባውም እና ነጭ ወተት ጥቁር ነው። እኔ ከዚህ በኋላ ነጩ ነገር አምጥቼ እዚህ ጋር እ ብዬ አልናገርም ማለት ነው። አሁን እኮ ተረዳሁኝ በደንብ አድርጌ ተረዳሁኝ ማለት ነው እና ብቻ ግን አሁን ነጥ ከነጻነት ጋር ስትገናኙ የምትሉበትን ቦታ ጥንቃቄ እያደረጋችሁ አው እንዲህ ነው የምላችሁ፣ ሌላ ነገር አይደለም። ግን ሩታ እንደዚህ ባትናደጂ ደስ ይለኛል፣ እውነት ለመናገር ማለቴ። እንደዚህ ንዴት የሆነ አለ አደለ? አንድ ሰው እርጉዝ ሆኖ እንደዚህ ሲናደድ ሌላ ነገር ያጋጥመዋል ብዬ አስባለሁ። እና ጥንቃቄ ብታደርግ ምን ይመስለሻል? አሁን እኮ የምታርፊበት ሰዓት ነበረ። በቃ የሆነ ዘና ብለሽ የምትኖሪበት ራስሽን ሪላክስ የምታደረጊበት ጊዜ ነበረ። ነገር ግን ይሄ ውስጥ እኔ ግራ ግብት ነው ያደኘ ምሬ ነው የምላችሁ ውድ ቤተሰቦች እና ያው ሮታ ቻግራ ይገባል። የምሬ ነው ምላችሁ እናንተ። ኧረ ተው ኧረ ተው፣ በሕግ አምላክ፣ ሆንባችሁ የምር አሁን፣ ገና ከነፃነት ጋር ተገናኙ። ሲገናኙ እንግዲህ ተገናኙ ተብሎ ሲገናኙ ገና ሌላ ጣጣ ነው የሚመጣው ማለት ነው። ግን ጥንቃቄ ለምን ተደርግም። ሩታ ያው ሆድዋ ዛሬ ያችላል አይደል በደምብ ሆድዋ የለም እያላቸው የነበራችሁ እንዴት ናችሁ? ደህና ናችሁ? ማለቴ ይሄ በግሬስ ፋሚሊ ሳይሆን ከዛ ውጭ ያላቸው ልጁ የለም ያው የተወሰደችው ዛሬ ደግሞ ተሰለበ ስትሉ ለነበራችሁ ያው እና አለ። በደንብ ተመልከቱት። ዛሬ ደግሞ ዙም አድርጋችሁ ተመልከቱት። እሺ ቪዲዮዋ ዙም አድርጉት። ሆድዋ ምናምን ማለት ነው። ዛሬ ብዙም እንትን አላለችም። ያስታውቅ ነበረ ነበረ ትላንትና ነው የተቀረጸው በነገራችን ላይ የትላንትና፣ ሁለት ፓርት ሁለት ነው እሱ ማለት ነው የዛሬው ቪዲዮ። እና እኔ በደንብ አቃለሁ። አዎ። እና አንዳንዴ እኮ የሚያውቁትን ነገር መናገር ተገቢ አይደለም። የምሬ ነው የምላቸው። አንደኛ አፍያስ ይዛችኋል። እኔ እኮ ቅድምም ተብያለሁ፣ አንቺ የሚመጣው ሌላ ነው ሌላ ነው፣ ጉድ ትሆኛለሽ ተብያለሁ። የምሬ ነው የምላቸው። እኔ ያንን ነው ያስታወስኩኝ። ሀገር ተሰብስቦ የያቸው አይደለም እኔ ዝም ነው የምለው። ከዚህ በኋላ ነፃነት ያንቺ ስራ ነው። ይሄ ሁሉ ጉድ እያመጣ ያለው ማለት ነው። ምን ነበረበት ይሄ ነጭ ነው ይሄ ጥቁር ነው ብላችሁ ብታሳውቁ አሁን ችግር ነበረበት? ከዚህ በኋላ ጋይስ ጥቁር ነው ብለው ሲመጡ ጥቁር ነው እላችኋለሁ፣ ነጭ ነው ብለው ሲመጡ ነጭ ነው እላችኋለሁ እንጂ እኔማ ነጭ የነበረው ጥቁር ሲደረግ እኔም ጥቁር ማድረግ ነው ያለብኝ እንጂ ነጭ አላደርገውም። አዎ፣ ለሚገባው ይገባዋል። እንግዲህ ያው አልሄዱም፣ አብርሽና ሩት አዲስ አበባ ነን ብለዋል። አዎ፣ ሻንጠብ መልሰውታል ማለት ነው። ጌታዬ የአረቢያ አታዋርደኝ መቼም እናንተ ነፍሳችሁ እኮ የምር ለብሳቸው አይማርም እና ማለት ነው ጋይስ፣ አሁን ነፃነት ና ሩታ እየትገናኘ ቀልዱን እንተውና ማለት ነው ስለ ናብሮች ና ሩታ እንተውና፣ ያው ዝግጅቱም ይቀራል ፕሮግራሙ ምናምን እያሉ ምን ስለሆናችሁ በዚህ ሰበብ አድርጋችሁ ብትተውት፣ የምሬ ነው ምላችሁ። እኛ ቅጭንቅጩ እንናገራለን። ነግራችኋለሁ፣ እኔ ፕሮግራሙ እንዲቀር አልፈልግም። ቀጥ ብላችሁ አስተካክሉ ማለት ነው። አሁን አሁን አንቺ የምትሄጅ ከሆነ እኔ አልሄድም። አሁን ይህ ነው ያላችሁ የት ነው ያላቸው? እኔ አሁን ከዚህ በኋላ ምንም አልልም፣ ውድ ቤተሰቦች። ነገር ግን ፕሮግራሙ እንዲቀር አንፈልግም። ሰምታችኋል። ቀጥ ብላችሁ የቤተሰብ ፕሮግራም አካሄዳችሁ፣ የምታደርጉትን ነገር ታደርጋላችሁ፣ የምትደርሱበት ቦታ ትደርሳላችሁ ማለት ነው። ቀልድ የለም። እሺ፣ አንፋታም። ምክንያቱም እኔ ስለ ህዝቡ አይመለከተኝም፣ ስለ ተመልካችም አይመለከተኝም፣ ስለ ምናምን እንደዚህ ጓደኞቻችሁ አይመለከትም። ስለ ቤተሰቦቻችሁ ግን ይመለከተኛል። ዛሬ ብዳቄ እከራከርላችሁ አሉ በዚህ ሰው ባደርጋችሁ ፕሮግራሙ ቀረ፣ ፕሮግራሙ እንደዚህ ነፋም ደግሞም፣ እየተደረገ ነው። ይሄ ለነገሩ እኮ አሁን ነጭ ማውራት አስፈላጊ አይደለም፣ በቃ ጥቁር ነው። አዎ፣ እየተደረገ አይደለም እንዴ? አይደለም፣ በቃ ከአሁን በኋላ ሳክስ። እኔ እውነቴ ነው የምላችሁ። እኔ መታቸው የምትጠይቁኝ ልጆች ስላላቸው ማለት ነው። እንደዚያ ያላሽም ነበረ ስለምትሉኝ በቃ ከዚህ በኋላ ሳክስ ነው የማወራው ማለት ነው። እኔ እኮ አሁን እኮ እሳ እንትን እላለሁ። ለምሳሌ ማውራት ስፈልግ እንዴት ብዬ ላውራ? እንዴት ብዬ ቅድም ቆጣ ብያለሁ። ጉድ ትሆኛለሽ ተባልኩኝ እኮ አንጄ የሚመጣው ሌላ ነው። ጉድ ትሆኛለሽ ተባልኮኝ አንቺን ኮሜንት ስሩ። እንዳት ኮሜንት ይነግርሻለሁ ኮሜንትሽ ነው ሮብት አደርገው የምር አይ ወየው። ለማንኛው ውድ ቤተሰቦች ፕሮግራሙን በዚያ አካሄደው በዚህ ሰበብ አድርገው እንትን እንዳይሉ ብቻ ፈራለሁ። ነገር ግን ነፃነትና ሩታዬ ሲገናኙ እንግዲህ የምንጠብቀው ጥፊ እንጂ ሌላ ነገር አይደለም። እና ግን ነፃነት ማለት ነው ጋይስ እናንተ ቢኒ የሚባለው ሩታ የአብረሽ ባለቤት አይደለችም ብለዋል አሉ። እኔ አልሰማሁም አላየሁትም። አንዳንዶቻቸው እኮ ቪዲዮ ከፖሰዱት በኋላ ቆርጠው የሚያወጣሉ። እና ሚስቱማ፣ ሚስቱ ናት ጋይስ፣ ሚስቱማ ሚስቱ ናት። ውይ እንዴት ነውር የሚባል ነገር አለ አይደለ እንዴ? ነውር የሚባል ነገር የለም እንዴ እናንተ ቤት? ነ ሚስቱማ ሚስቱ ናት። ግን እኔ ልጁ ለምን እንደተነሱበት ማቀው ታሪክ የለም። እንግዲህ ነጻነትም ትምጣና ሩታ ሩታ ማለት ነው በወንበር ዙሪያ ቁጭ ብለን እንደዚህ አድርገን እንደዚህ አድርገን ያለችው፣ እኔ ሪከርድ አረግላቸዋለሁ በውስጡ መስመር ቅጥያቄ እሱ ጥያቄ ለህዝቡም ይፋ እንድታደርጉት እንፈልጋለን። ስለዚህ እንድትጠይቂያት ማለት ነው። ምክንያቱም እራስሽን እስከ መቼ ነው እራስሽን የምታስረግጪው? አንቺ ልጅ እስከ መቼ ነው እራስሽን የምታስደፍረው? ጠይቂ፣ እንደ ጠይቂ፣ እንደ ሰው እኔ እንደዚህ ብያለሁ ወይ እኔ እንደዚህ አድርግ ያለሁ ወይ እኔ እንደዚህ አድርገሽኛል ወይ ብለሽኛል ወይ ብለሽ ጥያቄ ጠይቂ። ጀገን በይ፣ አሁንም ጀገን ብለሻል እኮ በቃ ቆፍጣን እንዴ ጀነን እንዴ ጊዜ በቃ አሁን እኛ ሀገር እንደዚህ ቆፍጠን ያለች ሴት ናት እንጂ ዝፍዝፍ ያለች ሴት የለችም። አሁን ላይ ነው ያገቡትን ላይ ፊጥ ማለት የጀመሩት ከዚህ በፊት አልነበሩም ማለት ነው፣ ውድ ቤተሰቦች ከዚህ በፊት አልነበሩም እውነት ነው ብላችሁእና ያው የነጽ ባለም እንግዲህ ቅድም ሲናገር ሰምታችሁታል እኔ እንደተጫወተች ብኝ ስትጫወትብኝ ስታጃጅ ላይ ነበር፣ አለ ምስኪን ነፎር። ተበልተሃል አባቴ ተበልተሃል። የለም በቃ በነገራችን ላይ ትመለሳለች ብለዋል እኮ ሰምታችኋል አይደለም? እኔ ፋይሎ ማላወጣበት ትመለሳለች ወደ ራሷ ብዬ ነው አለ። ያው መመለሱ አይቀርም ሰምታ መመለሱ አይቀርም። እንግዲህ ነገ የትመጣና ጥፊ ትቀምስና ትሄዳለች ማለት ነው። ሌላ ነገር የለውም፣ ጠብቀበት። ቀልድ ምናምን ብሎ ነገር የለም በቀልድም ቢሆን ጥፊ ትደረገብልሃለች ማለት ነው ያ ከዚያ ቀጭኑ ፊትዋ መቼም ቀይ ይሆናል። ቀይ ስለሆነች በጥፊ ስትደረገም እንግዲህ ቀይ ይሆናል ማለት ነው። በቃ ለማንኛውም ጣጣ ስትጨርሱ መጨረሻ አካባቢ ሁላችሁም እንደግፋችኋለን። እሺ፣ አዎ። አሁን ላይ ደግሞ ወቃሽ ነው የምንሆነው፣ እና ወቃሽም የሆነው እኮ ለእናንተ ብለን ነው። አይዞሽ ገልቴ፣ እና ለማንኛውም የነገ ሰው ይበለን። እንግዲህ ነገ እንገናኝል ብለዋል፣ ግን አደራ። አዎ አደራም ብላችሁ ደግሞ አሉ አሉ ተንከሲሶቹ ስለሚያዩ እዛ እና እነ ለማንኛውም ጋይስ ሰላም ሁኑልኝ በእያላችሁበት። አመሰግናለሁ ሰባት ያስገብታችሁኛል።